በጣም ጥሩ እርሷ የአላህ ግመል ነች ይላል ማን አላህ ግመል አለ ኦፍ አላህ እርሷ የአላህ ግመል ነች ይላል ለምን አይደለም አላህ ነው አለ አላህ ነው አለ ጥያቄ ልትጠየቅ ነው ኢየሱስ ክርስቶስ ዮሐንስ አየውና ምን አለው

ያውና ይህ የእግዚአብሔር በጋ ነው። አምላክህ በግ ነው አይደለም? አምላክህ በግ ነው አይደለም? መልስ

አላቸው መጽሐፍ ላይ ነው አምላካህን በእንስሳት የሚገልጸው ቃል በቃል መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ በግ ነው ይላል። ኢየሱስ በግ ነው ይላል መጽሐፍ ቅዱስ ላይ ቃል በቃል አንድ ጊዜ ወንድምህ፣ እሱ ደህና ነሽ? ደህና ነህ? ሰላም ነህ?

መጽሐፍ ቅዱስ ነው። ኢየሱስ በግ የተባለበት ምክንያቱን ለማስረዳት ያህል ምክንያቱ በኋላ እንመጣለን፣ ግን በግ የለውም ነው። ኢየሱስ በግ አይደለም እንደ መጽሐፍ

አሁን አሁን እሱ እሱ ላይ ሳይሆን በግ ነው የተባለበት ምክንያት አለው፣ ምክንያት ታለው አንተ ራሱ ይሄ ነው የተባለው። ክርስቲያኖችም የኢየሱስ በጎች ተብሏል። ስለዚህ ኢየሱስ የእግዚአብሔር በግ ነው፣ እናንተ ደግሞ የኢየሱስ በጎች ናቸው ማለት ነው አይደለ? ይላል ላይ ሳይቀር እግዚአብሔር ልክ እንደ ነቀዝ ነው ተብሏል።

አንድ ጥያቄ ልጠይቅህ፣ ወንድሜ አሳየህ ነው አልተባለም ስላልክ ይችላል። አሳየህ እና ታሳየኛለህ። ቆይ ቶ ታሳየኛለህ። ቆይ አንዴ፣ አንድ ጥያቄ ልጠይቅህ። ችግር የለውም አይልሀም፣ ታሳየኛለህ እ ከቁርአንና ከመጽሐፍ ቅዱስ ቀድሞ የተጻፈው ማን ነበር? አይ ከቁርአንና ከመጽሐፍ ቅዱስ እኛ ከምንጠቀምበት ኦርቶዶክስ ክርስቲያን ብሎ የሚያምንበት መጽሐፍ ቅዱስ አለ።

ሙስሊም ደግሞ ቅዱስ ቁርአን አለው። ማወዳደሩ ስህተት ምን እንደሆነ በርሱን አዳም አይደለም። ቀድሞ ነገር መጀመሪያ ስህተቱ ያለው ያለው ነገር የማይችል ነገር ነው። ለምን ከተባለ ቁርአን ከአምላክ ዘንድ የመጣ ቃል ነው። መጽሐፍ ቅዱስ ከማን እንደጻፈውና እንዴት እንደተጻፈው እንኳን አታውቁም።

ሉቃስ በወቅቱ ነበር። እራሱ የክርስቶስ ተማሪ ነበር፣ ደቀ መዝሙር ነበር። ኢየሱስ ክርስቶስ ከመረጣቸው ከአስራ ሁለቱ ደቀ መዛሙርቶች ነበረ ሉቃስ። ሉቃስ እንደነበር ማስረጃ ሳይየና ትልቁ ላይ ሉቃስ እንደሆነ ማስረጃ ነው። ሉቃስ እንደነበር ማስረጃ ወንጌላዊ ነው እያልኩ ነው እኮ

ቀሙሁን ወንጌላዊንጌላዊ ስት እዘሩ አልተመረጠም። አራት ወንጌላውያን አሉ። አራት ወንጌላውያን እናውቃቸዋለን። እናውቃቸው ከእነዚህ መካከል አንዱን እየጠየኩህ ነው። ማርቆስ፣ ሉቃስ፣ ማርቆስ፣ ዮሐንስ እነዚህ ናቸው አለ ወንጌልን የጻፉለ እነዚህ ኢየሱስ ክርስቶስ መርጧቸዋል።

ማርቆስ ሲለው እንዳሉ ቃስል ኢየሱስ እንደመረጣቸው ማስረጃ ሰኝኛው ከመጽሐፍ ቅዱስ። ይቅርታ ሁ በጀሌ መጽሐፍ ቅዱስ የለም፣ እንዲሁ በሀሳብ ደረጃ ነው ላውራ። ችግር የለውም። ማስረጃን ታውቀዋለህ? አስራ ሁለት ራሱ ማን እንደጻፈው

ቅናሽ ክርስቶስ ያልመረጣቸው አካሎች የሆኑ ግለሰቦች ተነስተ የጻፉትን መጽሐፍ እዚህ ከቁርአን ጋር ለማወዳደር ነው። ቁርአን ቀድሞ ነው የተጻፈው ከመጻፍ

ቁርአን ይቀድማል ከማን ዘንድ መጣ የሚለውን ቁርአን ከማን ቅዱስ ከሆነ ከአምላካችን ዘንድ ስለመጣና ከስጣት የጸዳ ነው

ቅዱስ ማለት ቅዳሴ ቅዳሴ ከሚባለው ቃል ማለት ነው። ቅዱስ ማለት ይኸውልህ አስረዳ። ቅዳሴ በእናንተ በእስልምና ቅዳሴ የሚባል ነገር የለም። መጽሐፍ ቅዱስ የሚባለው ከዛ የተወሰደ ዕቃ አለው አይደለም? ስለ ቅዳሴ ታውቃለህ? ስለ መቀደስ ትፈቃለህ? ስለ መቀደስ ታውቃለህ? መቀደሰ፣ ቀደሰ፣ መቅደስ ቅዳሴ ማለት ነው አለው

አሁን ከዛ ተወስዶ ነው መጽሐፍ ቅዱስ የሚባለው። መጽሐፍ ቅዱስ የሚባለው ከቅዳሴ የተያያዘ ነው። እኛ ቅዱስ መጽሐፍ ቅዱስ የምንለው መጽሐፍ ቅዱስ ማለት የተቀደሰ ማለት ነው የሚል ቃል አለ እያልኩ ነው።

አምላካችን አላህ Subhanahu Ta'ala ተረጋጋ ከስበለ አምላካችን አላህ Subhanahu Ta'ala ከትርጉሞቹ መካከል አንደኛው ስሙ ምንድን ነው? ልቅዱስ የሚል ነው። ቅዱስ ቅዱስ ቅዱስ የሱ ስም ነው። እሺ፣ በቁርአንም በሐዲስም ላይ ላሳይህ። ማየት ፈልጋለህ? ከነተርጉሙ ቅዱስ ማለት አንዱ አምላካችን አላህ Subhanahu Ta'ala ስም ነው።

በቁርአን ላይ ስሙን ጠቅሶታል ከሐዲስም ከቁርአንም አንዳንድ ማስረጃችን ላሳየን ቅዱስ የሚለው የአምላካችን አላህ ሱብሓነሁ ወተዓላ ስሙ ነው እሺ አላህ ሳይተ ከታተ ያውና አምላካችን አላህ ሱብሓነሁ ወተዓላ ብል ይላል እርሱ አላህ ነው ይላል ያ

ያ ከእርሱ በቀር ሌላ አምላክ የሌለ ንጉሡ ከጉድለት ሁሉ የጠራው ይላል። አየህ፣ አረበኛው ላይ አልቁዱስ ይለዋል። ቅድም ምን አልኩህ? ከጉድለት እና ከማንኛውም ጎደለው ነገሮች የጠራ የጸዳ ማለት ነው ቅዱስ ማለት እያልኩ ነበረ። ያ እና አምላካችን አላህ ስብሐነው ተዓላ በአረበኛው ላይ ሁወ ላሁ ለዚ ላኢላሃ ኢላሁ አልመሊኩል ቅዱስ ይላል። አልመሊክ ማለት ንጉሡ ማለት ነው። አልቁዱስ ማለት ደግሞ ከጉድለት ሁሉ የጠራ ማለት ነው። ይህ የአምላካችን አላህ ስብሐነው ተዓላ

አንደኛ ስሙ ነው፣ አልቁዱስ የሚለው ነቢያችን ሰለላሁ ዓለይሂ ወሰለም ልክ ነው። በሀዲስ ላይ ሱብሓን አልመሊክ አልቁዱስ እያሉ ይጠሩታል። ከጉድለት ሁሉ ነጻ የሆነ የጸዳ የጠራ ማለት ነው። ክርስቲያን ነህ አንተ አደለ? ዮሴፍ ጌታ ነው አደለ እንደ መጽሐፍ ቅዱስ

ዮሴፍ ጌታ ነው አይደለም? ዮሴፍ ዮሴፍ ጌታ ነው አይደለም? ዮሴፍ ስምህን ልጠይቅ በይ። ዮሴፍ ጌታ ነው አይደለም እንደ መጽሐፍ ቅዱስ? ነው

ዮሴፍ ጌታ ነው ነው ያሳየ ነው። ሙሴ ደግሞ አምላክ ነው። አምላኩ ሮቶ ሽሞል በእስራኤል ላይ አምላክ ማለት አሁን ተመልከት፣ እዚህ ጋር ዮሴፍ ጌታ እንደሆነ ተመልከት። አሁንም ፈጥናችሁ ወደ አባቴ ወጡ አለ ዮሴፍ። እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ላይ ሁሉ ጌታ አደረገኝ፣ ወደ እኔና አትዘገይ። እግዚአብሔር ጌታ አድርጎታል ዮሴፍን

ስለዚህ ዮሴፍ ጌታ ማለት አለ ጌታ ማለት አለ ጌታ ማለት እሺ፣ ትርጉም ንገር። እናንተ እኔ ከምናገር ነገር በፊት እየጠየቁ ነው። ጌታ ማለት ባለው ትርጉሙ ንጉስ፣ ሹም ማለት ነው። የተሾመው ነው። ለሁለት ይከፈላል ጌትነት። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ ደግሞ የስልጣን ወይም የሹመት ጌትነት አለ። እሱ በመደረግ የሚገኝ ጌትነት ነው። አምላክ ለነቢያት የሚሰጣቸው ሹመትና ስልጣን ነው።

ማማለ በዚህ ትርኳሚ ታዲያ ታዲያ አንተ ጌታ ነው ያልከው ኢየሱስ፣ ዮሴፍን ቤት ጌትነት ነው ጌታ። አዎ ስለዚህ ዮሴፍ ጌታ ተደረገ ስለተባለ እሱ የሹመት ጌትነት እንጂ የአምላክነት ጌትነት አይደለም፣ አይደለ? ጎበዝ። ስለዚህ አሁንም፣ ስለዚህ ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ እግዚአብሔር ጌታ አደረገው ነው የተባለው። ልክ እንደዚህ የኢየሱስ ጌትነት ልክ እንደዚህ

የስልጣን ጌትነት ነው፣ የሹመት ጌትነት ነው ማለት ነው። ቃል ስጋ ሆነ የሚለውን አንበቦል፣ ወደ እሱ እንመጣለን፣ ችግር የለውም። አሁን ኢየሱስ ክርስቶስ ግን ጌታ ነው ስትሉ ብዙ ጊዜ ስንሰማ፣ ልክ እንደ ዮሴፍ፣ ዮሴፍንም እግዚአብሔር ጌታ አደረገው ተባለ፣ ልክ እንዲሁ ኢየሱስንም እግዚአብሔር ጌታ አደረገው ነው የሚለው ታውቃለህ። በመደረግ ያገኘው ጌትነት። ስለዚህ የኢየሱስ ክርስቶስ ጌትነት የስልጣን የሹመት ጌትነት እንጂ የአምላክነት ጌትነት አይደለም ማለት ነው። ቅድም ምናልከኝ ዮሴፍ በመደረግ ያገኘ

መልአኩ ገብርኤል ነው። በቁርአን ላይ ለማርያም የነገራት እራሱ ማለት ነው። ወሊነጃለ የተዳ ላክላ ተአምር ላደርገው ነው ብሎ ስለዚህ ክርስቶስ ኢየሱስ አፈጣጠሩ ተፈጥሯዊ ህግ ተፈጥሯዊ ህግ የወጣ ነገር

ነገር ግን አምላክ አላ ስብን ታላ ከዚህ ወጣ ያለ ነገር ካደረገ ከሰው ህግና ስርዓት የወጣ ነገር ካደረገ ያ ተአምር ይባላል። ስለዚህ ክርስቶስ ስለባለ ያለ ወንድና ያለ ሴት ግንኙነት ከሴት ብቻ ያለ አባት በመፈጠሩ ተአምር ተደረገ ማለት ነው። ስለዚህ አምላክ በክርስቶስ ብቻ ለመታምር ሆነ፣ ሌላም ማድረግ ይህን ተአምር በሌላም ሰው ላይ በአንተ ላይ ከፈለገ ማድረግ ይችል ነበር

ግን በአንድ አካል ላይ ለማድረግ ነው እኮ። በፈጣጣው ዝም ብሎ መካዱ እኮ ነው። አሁን ያልከኝ እንዳለ ዝም ብዬ ማለት ይችላል። ለምሳሌ አሁን ለምሳሌ ማንም የሚመሰክረው ነው መጽሐፍ ቅዱስ ቀድሞ እንደተጻፈ ከቁርአን ማለት ነው። ከክርስቶስ በፊት ከአምስት መቶ አመት በኋላ መሀመድ እንደተነሳ ይታወቃል። ማንም ሙስሊም የሚያምነው ጉዳይ ነው።

ስገባ አሁን እንዳንተ ዝም ብዬ ግግም ብዬ እንትን ማለት እችላለሁ። ዝም ብዬ ነው ሺ ብዬ መቀበል ማለት ነው። አሁን ክርስቶስ የሚጠይቀው ማያቅም የሚመለስለት የሚያዳምጥ አይደለም። ሰላም፣ እሱ ሰላም አለይኩም ብያለሁ። ሰላም ነው ረሐመቱላሂ በረካቱ ሰላም ነው። በጌታ ነህ አለ ጸጉ የበዛልኝ

አዲስ በቃ ሰላም ካልኩ ጸጋ እናስተናንጃለን። እሺ ከላይ ማን ነው ታዲያ? ነው የሚለው። ሰላም ነው እንዴት ነው? ጥያቄ አለ። ሰላም ነው

አስረድቼው ቅድም እንደገና ተመልሶ ወደዛ ሄደ። የሚያነሳው ይቀላቅላል ምን ይላል? የሚያዳምጥ ነገር አለ፣ እንዲህን ነገር ደግሞ አለ። ጠይቃ ረደ ሰው እስኪመለስለት ድረስ ያዳምጥ። እዚያ ላይ ቢያንስ የሚረዳ ሰው መሆን አለበት። ተአምር ማለት ምን ማለት እንደሆነ አያውቅም። ተአምር ማለት እንዲህ ማለት ነው። አይ አሁን እኔ እናንተም ልንነጋገር ነው እና ምናልባሽ ስንነጋገር መልስ ለመሰጣጠት ብቻ ወይም ተገቢ የሆነውን መረዳት መረዳት ካልቻል ከሆነ እኔንም እንደሱ ወይም ይፍት ታደርገኛለህ ወይ ታወደኛለህ

ገዛቸዋል። የት መቼ፣ በምን መረጃ? የት አዳልት ተረጋጋ፣ ሚጨርስል አዳምጥ። እንተ ዛሬ ሊሆን ይችላል ቲክቶክ የከፈከው ወይም ከዚህ በፊት ቀደም ይብላ። ትንሽ አዳምጥ። አዲስ ነው። ትክክል ነ። አዳምጥ፣ እፎይ አዳምጥ። ከዚህ በፊት ከኔ ጋር እንዳላወራ ማንም ሰው ከኔ ፊት መጥቶ ማውራት አይችልም እያለ ድራማ ተርቶባቸዋል። መንጋዎችም እንደዛ እያሉ ያወራሉ። ብዙ ድራማ ሰሩ። ይሄን የሰሩት በእንዲህ አይነቶች የዋህ ላይ

ትልቅ እንደ ጀግና አድርገው ራሳቸውን ለመቅረጽ ነው። እነዚህ ሰዎች ወደ ሙስሊሞች ጋር መተው እንዳያዳምጡባቸው እነሱን ለመድፈን ማለት ነው። ገብቷችኋል አይደል? ነገር ግን ከኔ ጋር አውርተው ነበረ። ሄድና ጠይቀው። ሁሴን ጋር አውርተህ ነበር ብለህ ጠይቀው። ገብቷችኋል አይደል? ደጋሄን ሄዳህ እንጠይቀው። ከኔ ጋር አወራ አንተ አሁን በምትፈልገው መንገድ በሆስጥ ማለት ነው። መጣ ከላስክ እንደውም ልክ እንዳንተ ክርስቲያን ልጆች ናቸው። አዳምጠው ከእሱ ጋር የስድቡን መዓት

አይሻን እንደዚህ ሙሐመድ በዘጠኝ ዓመቷ ደፍሯት ምናምን ብለው ያውራቸዋል። ከዚያ መተው ልክ እናንተ ገስት ላይ ገቡና ጠየቁ። እነዚህ ልጆች አይሻን ሙሐመድ በዘጠኝ ዓመቷ ተገናኝቷታል ምናምን ነው ማነው ያላቸው። ውሸት ነው፣ ውሸት ነው። ይሄ ነገር ውሸት ነው። አዳምጥ፣ ለመጨረሻ ጊዜ አዳምጥ። እሺ አይደል? ውሸት ነው ይሄ። አሁን አይሻን በዘጠኝ ዓመቷ ሙሐመድ አገኛት፣ ተገናኛት ማለት ነው

ማ ለምን አትረጋጋ ራሱን ቀይራ ያሰራለ እኔ ከእሱ ጋር ያወራው እንዳልወራ አድርጎ ስለሸወዳቸው ለእናንተ ብዬ ነው አሁን የምንግራቸው እሱን ርዕስ አድርጌ አንዴ ተደቂቃ ማውራት ፈልጌ አይደለም፣ ግን እንዲህ አይነቶች የዋህ ልጆች በሆስት እውነተኛ ያቅም እያለ ስለሚያዋሻቸው ነው። ምናልባት ክርስቲያኖች እየሰሙ ስለሆነ እዚህ አዳም ትለ መጨረሻ ጊዜ ስለጀመርኩት ልክ እንደናንተ ክርስቲያን ልጆች መጡና እዚህ ገብተው እንዲህ እንዲህ እያለ ስለሻ እያወራን ነው አሉኝ። የዛኔ እንዲህ አይታወቅም ነበር። ከስድቡን ከጀመረ በኋላ ነው እንዲህ

ተሳዳቢን ታነግሳላችሁ በጣም የምታሳዝኑት ብሏቸዋል። አ ቁጭ ብሎ እስኪ ስለምነቱ ያስተምር። መቶ ሰው ከተሰበሰበ አጠገቡ እኔ አደንቃቸዋለን። ግን አንድ ክርስቲያን ዛሬ ላይ ወስዶ ለላይቭ እንዲከፍተው መሀመድ እንደዚህ ነው ካለ ሙሉ ክርስቲያን ህዝብ መቶ ከስጎን ይቆማሉ ይሰሙታል። ብሏቸዋል። ስለ ክርስትና ተናገርና ወንድ ከሆንክ አንተ መቶ ሰው ከተሰበሰበ እኔ ለቲክቶክ ለቅቄ ነው የማወጣው። ምንም ስለምነታቸው ትረቁ እንደ አጠቃላይ ከዚያ በኋላ

እንዲህ እያለ ነው ሲሉኝ፣ ሄዱና እንዲህ ያለውን ሰው ይዛችሁት ነው አልኳቸው። ከዛ በኋላ ሄደው ነገሩን ልጆቹ ልጁ ነገረውና ቀጥታ መጣ። ገስት ላይ ያስገባኝ ያለ ከታች ንግረዋለሁ መጥቻለሁኝ አለኝ። ከዛን አሻልኩት ካስገባሁ በኋላ ምን አለህ ስለው በገስት ላይ አልሄድም አለኝ። ሴም ቤት ላይ ያለ ነው ይህን የተናገርከው ከሱ ፊት ተናገር በለው ብዬ ማለት ነው። በገስት ላይ አልሄድም አላለኝ። ከዚያ በኋላ ምን አልኩት፣ ምንድነው የሚፈልገው ስለው፣ በቃ በሆስት ይምጣና ለብረዋል

ችግር የለውም። ሄድና በሆስት ይጠብቀሃል፣ እኔ ገስት ላይ ሁሉንም ልጆች ላወረዳቸው አልኩት። ሄደ ልጁ፣ ከዛ ነገረው ነግሮታል አሉኝና ልጆች ተጻፉልኝ። ከዛ ከገስት ላይ ሁሉንም አወረድኳቸው። መጣ በሆስት ሰላም ካልኩት በኋላ ቪዲዮ አለላቸው። ምናልባት ያላያችሁ ካላቸው ክርስቲያኖች ለእናንተ ነው፣ ይሄን እየነገርኩኝ ያለሁት ከማን ነው ከኔ ጋር አውርቶ አያውቅም እያለ ስለሚሸውዳቸው፣ ዚህ ጊዜ ማለት ነው እንዲህ አይነት ድራማ በጭንቅላታቸው ላይ ስለሚጫወቱባቸው

በሆስ መጣና አይሻን በዘጠኝ ዓመቷ ተገናኝተዋታል ወይም ወሲብ አድርገዋል ብለህ አውርተሃል፣ እንዳልኩት አሁን ብያለሁኝ አለ። እስኪ እሱን እንግዲህ አሁን አንስ አውጣ እና አሳየን አልኩት። እኛም ብቻ ነው ያልኩት። ከዚያ መውጣት አልቻለም። እኔ አይሻን ታዲያ እንዲህ ይሄ ብልግናው ቃል ማለት ነው መናገር አልፈልግም። ይገባቸዋል። አይሻን እንዲህ አደረጋት አላደረጋት እኔ ምን አገባኝ ብሎ ተሳደበ እና ሄደ። በቃ የመጨረሻ ይሄ ነበር። አውጥቶ ማሳየት አልቻለም።

እሱ ያገኘው እናታችን አይሻ ጋር ነቢያችን ስ ላ ስለም አይሻ ጋር የተናገረችው ሐዲስ አለ። ተዘወጀኒ ረሱሉላሂ ወአነ ቤልተ ስተ ሲኒን ወበና ዓለያ ወአነ ቤልተ ትሻ ሲኒን ነቢ ከእኔ ጋር በዘጠኝ ዓመት ትዳርን መሰረቱ የሚለው ሐዲስ አለ። ወሲብ አደረጋት ማለት ነው ብሎ ይሸውዳቸዋል። ይዘ እሱ ብቻ ያደሳል ነገር አይደለም የሚያመጣው፣ ሁሉም ክርስቲያኖች ሁልጊዜ የሚያወሩት ወሬ ነው። ይሄን ቃል አውጣ እናንተ ሳየኝ እያልኩት፣ አይሻን ተላላኪ መሐመድ እንዲህ አደረጋት አላደረጋት ምን አገባኝ አለ።

ማገባይ ማለት የለም። ቃሉ ግን ገፈሽ አለ አይደለ? ያንን በቃ እንደዛ ብዬ እረዳለሁ። ይሄ ነውስ ታዲያ ተመረረ። እንደምትዋሽ የምትቀጥፈው አውጥቶ ማሳየት አልቻልም። ከዛ ሳር ወሄዳ አይ መሐመድ እንጂ አድርግላቸው ለሄድ አለቀ በ ከዛ በኋላ ብዙ ጊዜ ክርስቲያኖች መጥተው እዚህ እድል ሰጥተ ነዋል። እንደዚ ሆስት ይዞ እንዳያዝ ውሸቱና ቅጥፈቱ እንደፈለግ ከተወራለህ በውስጥ ላይ ማንም አያስቆምህም። እንደዛ አያስኬድም። ነገር ግን በዚያ በመሳሪያ ለመጣ

እንደው ጥያቄውን መልሱለት ካላቸው። ክርስቲያኖች ከዚህ በፊትም አሁንም ደግመዋለን ልኪልህ ከዚህ በፊት መጥተው ጠይቀው ልጆች እሺ ብለው ሄደው ነበረ። እዚህ ገስት ይምጣና እኔ ትንሿ ላይ እሱ ትልቁ ላይ ይሆናል። እዛ የሚቀደደው እዚህ መጥቶ ያውራ። ለእኔ ብቻ አይደለም፣ በቀጣዩ ቀን እኔ ወላሂ እሱ ቤት እሄዳለሁ። ቃል እገባላችኋለሁ ስለ ክርስትና ላውራው ዘንድ ማለት ነው። እሱ እዚህ ይምጣና እዛ የሚቀደደውን ስለ ስልምና ያውራ። ወላሂ ስልጣንን ሁሉ አሳልፌ እሰጠዋለሁ፣ አድሚን አድርገዋለሁ

ማንም ሰው እንዳይናገረው እንዳይሰድበው፣ ኮሜንቱን እዘጋለታለሁኝ። ብቻ እዛ የሚያወራው የሚቀደደው መቶ ዚህ ያውራ። እኔ በሱ ቤት በቀጣይ ቤት ይሄዳለሁ፣ እንደፈለገ ይቆጣጠረኛል። እሱም እዛ እኔ ስለ ክርስትና ብቻ ጠይቀዋለሁኝ። እዚህ በቅስት የተፈለገው ለምንድን ነው? ከዚህ በፊት የደርሶት እኔ እዛ ሄድም እዛ ከሄድኩኝ እንደፈለገ ሚውት ሊያደርገኝ ምናምን ምናምን ብሎ መልሶላቸዋል። ሚውት የምናደርግህ ስድብህ ብቻ እንደሆነ ታውቃለ። ይዘርግ መላሰብም ማለት ነው መሐመድ እንዳደርግላቸው እያልኩ የምትሳደበውን በመስጡና ለመሳደብ ነው አይደለ